ማንቸስተር ዩናይትድ አሪፍ የዝውውር ስምምነት ቀርቦለታል። ዩናይትድ ጥያቄውን የሚቀበል ከሆነ የአጥቂ ፍላጎቱን ሊያሟላ ይችላል። በሊቨርፑል የተከፋው የክለቡ ወሳኝ ተጫዋች ከክለቡ የቀረበለትን የውል ማራዘም ጥያቄ ውድቅ አድርጎታል። ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ ሊቨርፑል ይህንን ተጫዋችም በነጻ ሊያጣው ይችላል የሚል ስጋት ተፈጥሯል። በሌላ በኩል አርሰናል የሚያቀርበውን የዝውውር ጥያቄ እና ከአርሰናል ጋር የሚደረገውን የዝውውር ስምምነት በተስፋ የሚጠብቀው ምርጡ አጥቂ አሁንም አርሰናልን እያለ ነው። ይሄ ብቻ ሳይሆን አርሰናልን ሊቀላቀሉ ይችላሉ ስለሚባሉ ሌሎች ተጫዋቾችና ከአርሰናል ስለሚወጡ ተጫዋቾች አዳዲስ መረጃዎች ተሰምተዋል። ሁሉንም እናነሳለን። ሰላም፣ ጤና ይስጥልን። እያደመጣችሁ ያላችሁት ሸገር ስፖርት ዊዝ አበበ ግደይ የተሰኘውን የዩትዩብ ቻናላችንን ስፖርታዊ መረጃዎችን ይዘ ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ የምናደርግበትን የምሽት ዝግጅታችንን ነው። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የተሰኘውን የዩትዩብ ቻናላችንን ሰብስክራይብ አድርጉት። ምልክቱን ተጫኑት ሊንኩ ለሌሎች በማጋራት እንድንበዛ እና ፕሮግራሙ ብዙ ሰዎች ጋር እንዲደርስ ማገዛችሁን እቀጥሉ እንላለን ለእስካሁን ድጋፋችሁም ከልብ እናመሰግናለን። ጉዳያችንን ከሊቨርፑል እንጀምራለን። ሊቨርፑል ይህ ክረምት ከሰመረላቸው ወይም በዚህ ክረምት በሚገባ ተጠቅመዋል ከሚባሉ የፕሪምየር ሊጉ ክለቦች መካከል አንዱ ነው። ታዲያ ሊቨርፑል አሁንም ያንድን ተጫዋች ዝውውር ሊያጠናቀቅ ዳር ደርሷል። እንደውም ይህ ተጫዋች ወደ ሊቨርፑል ጉዞ እያደረገ ይገኛል። በጣም በቅርቡም የሕክምና ምርመራውን አድርጎ በይፋ የሊቨርፑል ተጫዋች መሆኑ ይነገራል ተብሎ እየተጠበቀ ነው ያለው የተጫዋች ኬርኬዝ ነው። የመስመር ተከላካዩን ክፍል ይበልጥ ለማጠናከር ሊቨርፑል በአርባ ሚሊዮን ፓውንድ የጨረሰው ዝውውር ነው። ተጫዋቹ የሕክምና ምርመራ ማድረግ የሕክምና ምርመራውንም በውጤታማነት ማጠናቀቅ ብቻ ይጠበቅበታል። ይህንን ለማከናወን ነው በረራ ወደ ሊቨርፑል ያደረገው እነ ፋብሪዚዮ ሮማኖ የሚያረጋገጡት። ትልልቅ የሚባሉ ሚዲያዎችን በዚህ ሰዓት ከሚያነሷቸው የሊቨርፑል መረጃዎች መካከል አንደኛው የመጨረሻውን የዝውውር ምዕራፍ ለማጠናቀቅ ኪርኪዝ ወደ አንፊልድ እያመራ ነው። የሕክምና ምርመራውን ቢሆን የተበላሸ ውጤት ይገኝበታል ተብሎ አይጠበቅም። ውሎ ሳያድር የሕክምና ምርመራውን ካጠናቀቀ በኋላ የሊቨርፑልን ማሊያ ይዞ ለጋዜጠኞችና ለሊቨርፑል ደጋፊዎች በይፋ ይተዋወቃል። እስካሁን ድረስ ወደ አንፊልድ ሶስት አራት ተጫዋቾችን ለመውሰድ ሊቨርፑል ከ185 ሚሊዮን ፓውንድ በላይ ወጪ አድርጓል። ግን ይበቃኛል እያል አይደለም። ሌሎች ተጨማሪ ተጫዋቾችን ወደ አንፊልድ ይቀላቅላል። ለሚቀጥለው የውድድር ዓመት ይበልጥ ተጠናክሮ ይቀርባል ተብሎ ይጠበቃል የአርኔ ስሎቱ ሊቨርፑል። በሌላ በኩል በዳርዊን ኑኔዝ እና በናፖሊ መካከልም ስምምነት ተፈጥሯል። ይህ ተጫዋች ለናፖሊ ለመጫወት ስምምነቱን ሰጥቷል። ከናፖሊ የቀረበለትን የደሞዝና የሌሎች ጥቅማጥቅም ጥያቄዎችንም በሙሉ ልብ ተቀብያቸዋለሁ ብሏል። የቀረው ነገር በሊቨርፑል እና በናፖሊ መካከል የሚደረሰው ስምምነት ነው። በሁለቱ ክለቦች መካከልም ስምምነቱ እንደተጠናቀቀ ዳርዊን ኖኔዥን ሊቨርፑል በይፋ ይሸኛል። ግን ደግሞ ከሊቨርፑል ጋር ተያይዞ ዛሬ ከሰዓት በኋላ ከተሰሙት መረጃዎች መካከል የክለቡ ወሳኝ ከሚባሉ ተጫዋቾች መካከል አንዱ የሆነው ኢብራሂማ ኮናቴ በሊቨርፑል ብስጭት ብሏል። በጣምም ከፍቶታል። ይህ ተጫዋች ከሊቨርፑል ጋር ያለው ውል የሚያበቃው 2026 ላይ ነው። ይሄ 2026 ላይ የሚያበቃ ውላቸው እንዲታደስ ሊቨርፑሎች ይፈልጋሉ። ምክንያቱም ኢብራሂማ ኮናቴ በሊቨርፑል ቤት ውስጥ በጣም ጥሩ አገልግሎት ከሚሰጡ የክለቡ ወሳኝ ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው ነው። ነገር ግን ሊቨርፑል የዚህን ተጫዋች ውል ባቀረበበት ጊዜ ኢብራሂማ ኮናቴ ቅር ብሎታል። የውል ስምምነታቸው ሊያበቃ ቀናቶቹ እየገፉ ባሉበት በዚህ ሰዓት ላይ ተጫዋቹ ሊከፈለኝ ይገባል፣ ሊሻሻልልኝ ይገባል የሚለውን ሳምንታዊ ደሞዝ ወደ ጎን አድርጎ በዚህ መንገድ ውልህን የምታራዝም ከሆነ አራዝም አለው ሊቨርፑል እነ ጋርዲያን የሚገልጹት ከሆነ መረጃው የእነሱ ነው። የነገዘ ጋርዲያን ኮናቴ ይህንን የሊቨርፑልን የመጀመሪያ የተባለውን የውል ማራዘም ጥያቄ ወዲያው ነው ውድቅ ያደረገው አልቀበልምም ብሏል። ምክንያቱ ደግሞ ለሌሎቹ ተጫዋቾች የተደረገውን የደሞዝ ማሻሻያ ወይም ከሌሎቹ ተጫዋቾች ጋር ውሉን በሚያራዝምበት መንገድ እኔን አፕሮች አላደረገኝም ይላል። ለዚህ ነው ስጋት የሰፈነው። ስጋቱ ደግሞ ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ ኢብራሂማ ኮናቴን የሚያክል ትልቅ ተጫዋች ገና ደግሞ ዕድሜው 26 ላይ የሚገኝን የመሃል ተከላካይ ሊቨርፑል በነጻ የሚያጣ ከሆነ ከትሬንት አሌክሳንደር አርኖልድ ሲቹዌሽን አለመማሩን ያሳያል ነው። ኢብራሂም አኮናቴ ዲዛፖይንትመንት ወይም የብስጭት ስሜት የመጣው ሊቨርፑል ባቀረበው የውል ስምምነት ላይ ያሉት አንዳንድ ሀሳቦችን ስላልወደዳቸው ነው። ለምሳሌ ከፍተኛ የሆነ የቤዚክ ሳለሪ ጭማሪ ይፈልጋልስ ወይም ለየሳምንቱ ለአገልግሎቴ የሚከፈለኝ ክፍያ እንዲሆን የምጠብቀው ብሎ የሚያስበው የገንዘብ መጠን አለ። ሊቨርፑል ደግሞ ያንን ሚት አላደረገም ወይም የኢብራሂማ ኮናቴን ተጉጉት ፍላጎት ያሟላ ያሟላ አይደለም። ወደ እሱ ፍላጎት የቀረበም አይነት ሐሳብ አላቀረበልም። ስለዚህ ነው የኢብራሂም አኮናቴ ብስጭት የመጣው። ይህንን ተከትሎ ነው ከሊቨርፑል ጋር ሊለያይ ይችላል ነው። በነገራችን ላይ ኢብራሂም አኮናቴና ሊቨርፑል 2026 ላይ ነው ውላቸው የሚያበቃው። ስንል ሊቨርፑሎች የመሐመድ ሳላህንና የቨርጅል ቫንዳሃይክን ኮንትራት ማራዘም አስቀድመን እንጨርስና ወደ እሱ እንመለሳለን ብለው በወቅቱ አብረው ያልተደራደሩት የሁለቱን አስቀድሞ ለመጨረስ ነው። ይህ ፈረንሳዊ ኢብራሂም አኮናቴ በዚሁ መከፋት የሚቀጥል ከሆነ ሆነ ሊቨርፑል ባቀረበው የውል ማራዘሚያ ላይ ማሻሻያ አድርጎ የልጁን ፍላጎት ወደ መሙላት የማይመጣ ከሆነ ከክለቡ ይለቃል፣ ያውም ምንም አይነት ክፍያ ሳይፈጸምበት። ወይ ፓሪስ ሰንጀርማን ወይም ደግሞ ሪያል ማድሪድን ሊቀላቀል ይችላል ነው። ይህ ተጫዋች 2021 ላይ ነበር ካርቢ ላይፕሲጅ ሊቨርፑልን የተቀላቀለው በነፃ። ወይ ሪያል ማድሪድን ወይ ፓሪስ ሳን ጀርማን ወይ ሌሎች ፈላጊ ክለቦችን ሊቀላቀል የሚችልበት እውነት አሁን በሊቨርፑል ተፈጥሯል። ሊቨርፑል ስህተቱን ያርማል ወይስ፣ የሊቨርፑልና የኢብራሂም አኮናቴ መለያየት በጣም በቅርቡ እውን ይሆናል የሚለውን የምና ይሆናል። ማንቸስተር ዩናይትድን ስንመለከት ማንቸስተር ዩናይትድ በብራያን ኤምቤሞ ዝውውር ዙሪያ ከሰዓት በኋላ አዲስ ነገር ተሰምቷል። የተሰማው አዲስ ነገር የብሬንትፎርድ ጥያቄ፣ የብሬንትፎርድ ፍላጎት ማንቸስተር ዩናይትድ ሊያሟላው የሚችል አልሆን እያለ ነው የሚል ነው። በነገራችን ላይ ብሬንትፎርዶች ብራያን ኤምቤሞን መሸጥ ይፈልጋሉ ወይም እሱን ሸጠው ገንዘብ መስራት ይፈልጋሉ። መስራት በሚፈልጉት የገንዘብ መጠንና ማንቸስተር ዩናይትድ ለተጫዋቹ ክፈል አዘጋጅቶታል በሚባለው የገንዘብ መጠን መካከል ሰፊ ልዩነት ኖሮ ያ ልዩነት አይደለም ብሬንትፎርድን እና ማንቸስተር ዩናይትድን ሊያለያያቸው ይችላል የተባለው። ማንቸስተር ዩናይትድ መጀመሪያ 45 ሚሊዮን ፓውንድ በቀጥታ የሚከፈል እንደዚሁም ደግሞ 10 ሚሊዮን ፓውንድ የልጁን ውጤታማነትና በማንቸስተር ዩናይትድ ቤት ውስጥ የሚሰጠውን አገልግሎት እያየው የሚጨምረው ሁለቱ ሲደመር 55 ሚሊዮን ፓውንድ ለተጫዋቹ ዝውውር ላቅረብ ልስጣችሁ አለ። ብሬንትፎርድ በዚህ የዝውውር መጠን አልተስማማም። ማንቸስተር ዩናይትድ ለሁለተኛ ጊዜ ላሻሽል ላለ ይሄ መሻሻል ምናልባት በድምሮ 55 ሚሊዮን ፓውንድ የነበረውን የተጫዋቹን የዝውውር ዋጋ ወደ 60 ሚሊዮን ፓውንድ ማሳደግ ነው። ይህንን ብሬንትፎርድ እምቢ ይላል ተብሎ አይጠበቅም። በእርግጥ ብሬንትፎርድ የሚለው ለተጫዋቹ ዝውውር እስከ ሰባ ሚሊዮን ፓውንድ ጠብቃለሁ የሚል ቢሆንም ነገር ግን ብሬንትፎርድ የተወሰነ መቀነሱ፣ ማንቸስተር ዩናይትድም የተወሰነ መጨመሩ የሚቀር አይመስለኝም። በገንዘቡ መጠን ሁለቱ ክለቦች አይለያዩም። ምናልባት ሁለቱን ክለቦች ይህንን ዝውውር እውን ከማድረግ ውጭ ሊያደርጋቸው የሚችል ወይም የዚህ ተጫዋች ዝውውር ሳይሳካ የሚቀርበት ዋነኛ ምክንያት ይሆናል ተብሎ የሚጠበቀው ማንቸስተር ዩናይትድ የሚባለውን የገንዘብ መጠን በሁለት በሶስት ጊዜ ቀስ እያልኩኝ የሚከፍልበት ስምምነት ውላችን ላይ አብሮ ይካተት፣ በኢንስቶልመንት ይሁን አንድ ጊዜ ክፈል አትበሉኝ ነው። ብሬንትፎርድ ደግሞ ይሄንን ሀሳብ ለመስማት ዝግጁ አይደለሁም ይላል። ይሄ ነው የብሬንትፎርድንና ማንቸስተር ዩናይትድን ልዩነት ሊያሰፋው ይችላል። ተጫዋቹ ማንቸስተር ዩናይትድን መቀላቀል ይፈልጋል። ማንቸስተር ዩናይትድም ተጫዋቹን የራሱ ማድረግ ያስባል። ነገር ግን ብሬንትፎርድ ክፍያው ልክ ለማቲያስ ኩና እንደሆነ በሶስት ጊዜ የሶስት ጊዜው ክፍያ በሁለት የውድድር ዓመት ተፈጽሞ የሚያልቅ እንዲሆን አልፈለገም። ይሄም ይሆን ከሆነ ደግሞ የገንዘቡን መጠን የማቲያስ ኩናን የዝውውር መጠን ላይ አድርሱት የሚል ጥያቄ አምጥቷል። ባለፈው ስንነግራችሁ እንደነበረው ማንቸስተር ዩናይትዶች በምንም ተአምር ዘንድሮ እንደፈለጉ አያወጡም። በጣም በጥንቃቄ ያወጣሉ። በጣም ዲሲፕሊንድ ሆነው ኦቨር ፔመንት ውስጥ ወይም ከልክ ያለፈ ክፍያ ውስጥ አይገቡም። ለዛ ነው ከቶተንሃም ጋር የሚኖር የዝውውር ፉክክር ውስጥ አንገባም የሚሉት። ነገሮቻችንን በጥንቃቄ እናከናውናለን እንጂ ፉክክር ውስጥ ገብተን አብደን አናብድም የሚል አቋም ላይ ማንቸስተር ዩናይትድ የደረሰው በዚህ በዚህ ምክንያት የማንቸስተር ዩናይትድ እና የብሬንትፎርድ ልዩነት እንዳይሰፋ ተፈርቷል። በማንቸስተር ዩናይትድ በኩል ወይም በብሬንትፎርድ በኩል ይህንን ልዩነት ለማጥበብ ቀጥሎ የሚመጡት ሀሳቦች በጉጉት እየተጠበቁ ይገኛሉ። ማንቸስተር ዩናይትድን የተመለከተውና ከሰዓት በኋላ የተሰማው ሁለተኛ ወሬ የፊዮረንቲናውን ሞይስ ኬን እንግዲህ ይሄ ተጫዋች በእንግሊዝ ፕሪምየር ሊግ ተጫውቶ የሚያውቅ የኤቨርተንን ማሊያ ለብሶ ወደ ሜዳ ሲገባ የምናቀው ኤቨርተንን ሲቀላቀል ኤቨርተን አሪፍ ልጅ አገኘ ብለን ግን በፕሪምየር ሊጉ በመቸገር የሚነሳ ተጫዋች ነው። በዜግነት ጣሊያዊ ነው፣ ሞይስ ኬን ይባላል። ይህንን ተጫዋች ሞይስ ኬንን ማንቸስተር ዩናይትድ ማስፈረም ይፈልጋል። በፊዮረንቲና የተቀመጠውን የተጫዋቹን 32 ሚሊዮን ዩሮ የውል ማፍረሻ ማንቸስተር ዩናይትድ ለመክፈል ይፈልጋል ነው የሚለው ጋዜታ ዴሎ ስፖርት። ተጫዋቹ 25 ዓመቱ ነው። በዘንድሮ የውድድር ዓመት ለፊዮረንቲና 44 ጨዋታዎችን ተጫውቶ 25 ጎሎችን ያስቆጠረ ተጫዋች ነው። ከዚህ በፊት በዩቬንቱስ በኤቨርተንና በፒኤስጂ የተጫወተ ለጣሊያን ብሔራዊ ቡድን በመጫወትም የምናውቀው ሲሆን የሳዑዲ ክለቦችም የተጫዋቹን አገልግሎት ይፈልጋሉ። አሁን ማንቸስተር ዩናይትዶች የልጁን የውል ማፍረሻ ሂሳብ ከፍለው መውሰድ ይፈልጋሉ፣ ልክ የሳውዲ ክለቦች ማድረግ እንደሚያስቡት ሁሉ። በነገራችን ላይ ይህንን ተጫዋች አሁን በተጠቀሰው የውል ማፍረሻ ሂሳብ 52 ሚሊዮን ዩሮ ከፍሎ መውሰድ የሚቻለው ከጁላይ 1 እስከ ጁላይ 15 ድረስ ነው። በእነዚህ ቀናቶች ውስጥ አክቲቬት የሚያደርግ ክለብ ካለ በ52 ሚሊዮን ዩሮ ተጫዋቹን መውሰድ ይችላል ነው። ቀኑን ያሳለፈ ግን ከፊዮረንቲና ጋር ለመደራደር ይገደዳል። በኤቨርተን በእንግሊዝ ፕሪሚየር ሊግ ያልተሳካለት ሞይስ ኪን ማንቸስተር ዩናይትድን ወክሎ ይሳካለታል ወይ የእግር ኳስ ትንታኔ ባለሙያዎች ያነሱት ጥያቄ ነው። ማንቸስተር ዩናይትድን የተመለከተውና እና በርዕሳችን ላይ ለመጥቀስ የሞከርነው ወሬ ማን ዩናይትድንና ና ዩቬንቱስን ያገናኛል። ዩቬንቱስ ሁለት መሸኘት የሚፈልጋቸው ተጫዋቾች አሉ። እነዚህ ሁለቱ ተጫዋቾች ከዩቬንቱስ የሚወጡት ግን ማንቸስተር ዩናይትድ በምትኩ ጄደን ሳንቾን የሚሰጠኝ ከሆነ ነው ብሎ አቋም ይዟል። ማንቸስተር ዩናይትድ እነዚህ የማንቸስተር ዩናይትድ ጄደን ለዩቬንቱስ መስጠትን ተከትሎ ማንቸስተር ዩናይትድን እንዲቀላቀሉ በዩቬንቱስ ኦፈር የተደረጉት ሁለት ተጫዋቾች የማንቸስተር ዩናይትድን መሰረታዊ ችግር ሊቀርፉ የሚችሉ ናቸው። ስለማይችሉ አይደለም ከዩቬንቱስ ጋር ሊለያዩ የተወሰነው። ለምሳሌ ዩቬንቱስ ጄደን ሳንቾን ስጠኝ እንጂ እሰጣሃለሁ ብሎ የጠቀሳቸው ሁለት ተጫዋቾች አንደኛው ዱሳን ቭላሆቪች ነው። ዱሳን ቭላሆቪች በአውሮፓ ጥሩ አቅም አላቸው ከሚባሉ የፊት መስመር ተጫዋቾች መካከል አንደኛው እንደሆነ እናውቃለን። ሁለተኛው ደግሞ ዳግላስ ልዊዝ ነው። ይሄኛውም ተጫዋች በመሃል ሜዳ ተጫዋችነቱ ይታወቃል። ዱሳን ቭላሆቪች በዩቬንቱስ የቀረበለት የውልና ራዝም ጥያቄ አለ። ይህንን የውልና ራዝም ጥያቄ ዱሳን ቭላሆቪች ከመቀበሉ በፊት ውሌን ማራዘም አራዝማለሁ፣ ነገር ግን ውሌን እንዳራ ደሞዜን ደሞዜን ጨምሩልኝ ብሎ የጠየቀው ከፍተኛ ክፍያ። በዚህማ አንተ ልናቆይህ አንችልም፣ ስለዚህ በነጻ ከምናጣው የምንፈልገውን ተጫዋች እናገኝበት ብሎ ነው ማንቸስተር ዩናይትድን እንለዋወጥ ብሎ ዩቬንቱስ ጥያቄ ያቀረበው። ስለዚህ ዱሳን ቭላሆቪች ወደ ማንቸስተር ዩናይትድ ተጫዋችነት የሚቀየር ከሆነ አጥቂ ፍለጋ ላይ ያለው ማንቸስተር ዩናይትድ አሉ ከሚባሉ ጥሩ የፊት መስመር ተጫዋቾች መካከል አንዱ የሆነውን ዱሳን ቭላሆቪችን በእጁ ያስገባል። ይባል ያውም ምርቃት አለው። ዳግላስ ልዊዝ የሚባል የመሃል ሜዳ ተጫዋችንም ደርቦ ይወስዳል። አንድ ጄደን ሳንቾን ለመውሰድ ሁለቱን ተጫዋቾች ለማንቸስተር ዩናይትድ ልስጥ ማለቱ ዩቬንቱስን አስገራሚ ውሳኔ እየወሰነ ያለ ክለብ አስብሎታል። ይሄ የጄደን ሳንቾ ዝውውር ወደ ዩቬንቱስ የማይሳካ ከሆነ ቦሪሻ ዶርትሙንድ እንደዚሁም ደግሞ ሌሎች ፈላጊ ክለቦች ያሉት መሆኑ ይታወቃል። ዳግላስ ሉዊዝ ብራዚላዊ የመሀል ሜዳ ተጫዋች ነው። ነገር ግን በዩቬንቱስ እና በጣሊያን ሴሪኤ አልሳካላቸው ካላቸው ተጫዋቾች መካከል እንደ አንዱ ይቆጠራል። ከጄደን ሳንቾ ዌል ከማንቸስተር ዩናይትድ ጋር 2026 ላይ ያበቃል። የቭላሆቪችና የዩቬንቱስ ስምምነትን በተመሳሳይ 2026 ላይ ነው የሚያበቃው። በዚህ ረገድ ሁለቱም ተመሳሳይ ሲትዌሽን ውስጥ የሚገኙ ክለቦች ናቸው። የቭላሆቪች ጥያቄ በጣም ከፍተኛ ነው ደሞዙ። ይህንን ደሞዝ ክፈሉኝና ውሌን ላራዝም ከዩቬንቱስ ጋር እዛው በቱሪን ልቆይ ብሏል። ይህንን ጥያቄ ግን ዩቬ አልቀበለውም ብሏል። ሩበን አሞሪም ይህንን ከዩቬንቱስ የመጣውን ጥያቄ ይቀበሉታሉ ወይ ወይስ አይቀበሉትም? ጄደን ሳንቾ በ42 ጨዋታ ለቼልሲ በ2024/25 የውድድር ዓመት ተጫውቶ አምስት ጎሎችን ያስቆጠረ አስር ለጎል የሚሆን ኳሶችን ያቀበለ ተጫዋች ነው። ከቼልሲ ጋር ኮንፈረንስ ሊግንም አሸንፏል። ቪላሆቪች በሌላ በኩል ለዩቬንቱስ 43 ጨዋታዎችን ተጫውቷል። 16 ጎሎችን እና አምስት ለጎል የሚሆኑ ኳሶችን የሰጠ ነው እንለዋወጥ ብሏል። ዩቬንቱስ ከማንቸስተር ዩናይትድ ጋር በዚህ የለውጥ ስምምነት ላይ ይስማማሉ ወይ ይደርሳሉ ወይ እና ማንቸስተር ዩናይትድ ቪላሆቪሽን ያገኛሉ የሚለውን ግን በጉጉት የማንቸስተር ዩናይትድ ደጋፊዎች የሚጠብቁት ይመስለኛል። ወደ አርሰናል ጉዳይ እንሄድ። አርሰናል ላይም በተመሳሳይ አንድ ሁለት ሶስት ጉዳዮችን እናነሳለን። የመጀመሪያው ጉዳይ የሚሆነው ቤንጃሚን ሸሽኮ ላይ ተስፋ ቆርጧል አርሰናል ነው። አርሰናል በቤንጃሚን ሸሽኮ ላይ ተስፋ ከቆረጠ በኋላ እንደገና ፊቱን ወደ ስፖርቲንግ ሊዝበን ጋዮ ኮሬሽ አዙሯል። ጋዮ ኮሬሽ ሌሎች ፈላጊ ክለቦች አሉት። ማንቸስተር ዩናይትድ ይፈልገዋል። ሌሎች የአውሮፓ ትልልቅ የሚባሉ ክለቦችም እሱ የነሱ ተጫዋች የሚሆንበትን ስምምነት ከስፖርቲንግ ሊዝበን ጋር መፈጸም የሚችሉ ከሆነ ተጫዋቹን የመውሰድ ፍላጎት አላቸው። አሁን ከማንቸስተር ዩናይትድም ሆነ ከሌሎቹ ፈላጊዎቹ የሚቀርበውን ጥያቄ ጋዮ ኮሬሽ እየሰማ አይደለም። መስማትም አይፈልግም። እሱ ልቦ ያለው ሰሜን ለንደን ነው። የአርሰናልን ማሊያ መልበስ ለአርሰናል መጫወት በኤምሬትስ በክብር መቆምን ይፈልጋል። ስለዚህ አርሰናል ከቤንጃሚን ሼሽኮ ጋር ያደርግ የነበረውን ድርድር በተስፋ መቁረጥ እየተወ ሲመጣ ፊቱን ያዞረው ወደ ጋዮ ኮሬሽ ነው። ይህንን ቀን በተስፋ ይጠብቃል። አሁንም በአርሰናልና በስፖርቲንግ ሊዝበን መካከል ስምምነት ይደረሳል፣ ህልሜ እውን ይሆናል፣ ወደ ኤምሬትስ ስቴዲየም እሄዳለሁ፣ የአርሰናል ተጫዋችም እሆናለሁ የሚል ተስፋ ውስጥ ይገኛል። ለዚህ ነው ከአርሰናል የሚመጣን የዝውውር ጥያቄ አርሰናል እንዲጨርሰው የሚጠብቀውን የዝውውር ሂደት በተስፋ እየጠበቀ ያለው የፊት መስመር ተጫዋች ጋዮ ኩሬሽ ነው። ይሄ ይሆናሉ ስፖርቲንግ ሊዝበን መጀመሪያ ይዞታል ከተባለው ምንም ቢሆን አልቀይረውም ካለው አቋሙ በእውነት የምር ሸርተት ይላለይ የአቋም መለሳለስ ያሳያል። ተጫዋቹ አርሰናል የሚቀላቀልበትን መንገድ ይጠርግለታል፣ ያመቻችለታል ወይ ወይስ ደግሞ በድጋሚ ጋዮ ኮሬሽ ብሎ ወደ ስፖርቲንግ ሊዝበን ፊቱን ያዞረውን አርሰናልን አስቀይሞ መልሶ በጋዮ ኮሬሽና በስፖርቲንግ ሊዝበን መካከል ተጨማሪ መቃየም፣ ተጨማሪ ጥሩ ያልሆነ ስሜት ይፈጠራል የሚለው የብዙዎችን ትኩረት ስቧል። 27 ዓመቱ ነው። በጣም በጣም በጣም የተዋጣለት አጥቂ ነው። በዚህ ልጅ ላይ የሚነሳው ብቸኛው ጥያቄ የትልልቅ ሊጎች ልምድ የለውም ነው። ነገር ግን አንዳንዶች ምን ይላሉ? በአውሮፓ የቻምፒዮንስ ሊግ ውድድር ትልልቅ ክለቦችን ገጥሞ ማንነቱን አሳይቶ የለ ወይ? አሁንስ በትልቅ ሊጎች ላይ ትልልቅ ጨዋታዎች ይገጥሙታልና እነዛን ትልልቅ ጨዋታዎች ልክ በቻምፒዮንስ ሊግ እንዳሳየው ብቃቱን የማያሳይበት ምን ምክንያት አለ ብለው ይጠይቃሉ እናም የጋዮ ኮሬሽን የአርሰናል ተጫዋች የመሆን ሂደት ይደግፉታል አግኝቶ ነው ብለውም ይላሉ በሌላ በኩል አርሰናል በጋዮ ኮሬሽ ዝውውርም ላይ የማይሳካለት ከሆነ ቤንጃሚን ሼሽኮ ላይ ተስፋ ቆርጦ በዛው የሚተወው ከሆነ ምንድን ነው መላው ነው መላ ተብሎ የተቀመጠ አንድ ሀሳብ አለ። አርሰናል ጥያቄ ካቀረበባቸው ወይም ፍላጎት እንዳለው ከገለጸባቸው ተጫዋቾች መካከል አንደኛው የቼልሲው የመስመር ተጫዋች ኖኒ ማዱኬ ነው። ማዱኬ የአርሰናልን የአጥቂ ፍለጋ የማስተው አቅም ያለው ተጫዋች ተብሎ ነው እየተገለጸ ያለው። እውነት ማዱኬን ስላገኘ አርሰናል አጥቂ ፍለጋውን ቢተው አርሰናል ይሳካለታል ወይ? ለአርሰናል ይሆንለታል ወይ የሚል ጥያቄን ማንሳት ግን ተገቢ ይመስለኛል። ማዱኬ በቼልሲ ከምናውቃቸው ወይም በቼልሲ ማሊያ ከለመድናቸው የመስመር ተጫዋቾች መካከል አንደኛው ነው። ይሄ ተጫዋች የአርሰናል ተጫዋች ሊሆን ይችላል። አርሰናል ሊሳካለት ከቼልሲ ጋር ስምምነት ሊደርስ እና ተጫዋቹን ወደ ኤምሬትስ ስቴዲየም ሊወስደው ይችላል። በመስመር በኩል ለሚደረግ የማጥቃት እንቅስቃሴ ሊያግዝ ይችላል እንጂ እውነት የአጥቂን ሚና የሚያስረሳ የአጥቂን ሚና የሚተካ አገልግሎትን ከማዱኬ ማግኘት ይቻላል ወይ ብለን ግን መጠየቅ ያለብን ይመስለኛል። አርሰናል ይህንን የሚያደርግ ከሆነ ይህንን የሚወስን ከሆነ ማዱኬን ማግኘት አጥቂ እንዳያስፈልገኝ ያደርገኛል ብሎ የሚደመድም ከሆነ በ2024 25 የውድድር ዓመት መጀመሪያ ላይ የሰራውን የስሌት ስህተት በ2025 26 እንደ መድገም አይቆጠርም ወይ? የመስመር ተጫዋቾች ዋናውን ጎል የማስቆጠር ኃላፊነት የሚወስዱ ሳይሆን ዋናውን የጎል ማስቆጠር ኃላፊነት የሚወስደውን ተጫዋች ጎል በማስቆጠር አቅም የሚያግዙ እዛ ላይ ጉልህ ሚና የሚጫወቱ ናቸው እንጂ የአጥቂን ሚና ተመለከተው እነሱ አሉልኝ የሚባሉ ይሆናሉ ወይ? ይሄ ነው ትልቁ ጥያቄ። ይህንን ጥያቄ አርሰናል በዚህ መንገድ ማዱኬ አጥቂን ያስረሳል ብሎ የሚደመድም ከሆነ ሃቨርትዝ አለልኝ ብሎ የተሳሳተውን ስህተት ማዱኬን ገዛሁ ብሎ እንዳይደግመው ይሰጋል። ሌላው ከአርሰናል ውጭ ይሆናሉ ተብሎ የሚጠበቁ ተጫዋቾች አንደኛው ጋብሪኤል ማርቲኔሊ ነው። ማርቲኔሊን ለመሸጥ አርሰናል ይፈልጋል። የደሞዝ ወጪን ማስተካከል አለብኝ፣ አንዳንድ ተጫዋቾችን መቀነስ ይኖርብኛል። መቀነስ ከማስባቸው ተጫዋቾች መካከል አንደኛው ማርቲኔሌ ነው። ማርቲኔሌን ደግሞ 50 ሚሊዮንና ከዛ በላይ ለመሸጥ እቅድ ይዟል ነው። ይህንን ማርቲኔሌ የተባለውን የመስመር ተጫዋቹን ታዲያ አርሰናል የምር ገበያ የሚያቀርበው ከሆነ እኔ ወስድ እኔ ወስድ ባዮች አሉ። ባየር ሚዩኒክ አንዱ ዛሬ በማርቲኔሊ ላይ ፍላጎት ካሳደሩ ክለቦች መካከል አንደኛው ነው። ይሄ የማርቲኔሊ ዝውውር ወደ ባየር ሚኒክ የሚሳካ ከሆነ በእሱና በሃሪ ኬን መካከል በማጥቃት እንቅስቃሴው ጥምረት ሊፈጠር ነው ማለት ነው። የጀርመኑ ታላቅ ክለብ ባየር ሚኒክ የመስመር ተጫዋች እንደሚፈልቅ ማወቅ ጀመርን ቆይተናል። ኒኮ ዊልያምስን ከአትሌቲክ ቢልባኦ እንደዚሁም ደግሞ ኮዲ ጋክፖን፣ ሉዊስ ዲያዝን፣ እነዚህ አይነት ተጫዋቾችን እና ጄሚ ጊተንስ አይነት ተጫዋቾችን ከቦርሻ ዶርትሙንድ እንደሚፈልግ እኮ እየተናገረ ነው። ያለምንም ጥርጥር በመስመር በኩል ለባየር ሚኒክ አቅም የሚሆን ተጫዋች ባየር ሚኒክ ይፈልጋል። ከነዚህ ምርጫዎቹ ውስጥ ነው እንግዲህ የአርሰናሉ ተጫዋች እንዲካተት የተደረገው። ብራዚላዊው አርሰናልን የሚለቅ ከሆነ ጋብርኤል ማርቲኔሊ በአሊያን ዛሬና ባየር ሚውኒክን ወክሎ ልናየው እንችላለን። ዘታይምስ እንደሚያስነብበው ከሆነ አርሰናሎች ይህንን ተጫዋች የሚያጡ ከሆነ እሱን ለመተካት ጥረት ቶሎ ያደርጋሉ። ያ ቦታ በማን ይሸፈናል? እዛ ቦታ ላይ ማንን ያስባሉ? ማዱኬን፣ ራሽፎርድን፣ ወይስ ሌሎች የመስመር ተጫዋቾችን በዛ ቦታ ላይ ቶሎ ሊያመጡ ይችላሉ። ታዲያ እሱን በማሰናበት የደሞዝ ወጫቸውን ቀንሰው አዲስ የሚያመጡት ተጫዋች ደሞዝ አይበላም እንዴ? ወይስ በአነስተኛ ደሞዝ እንዲስማማ ማድረግ ታስቧል? ከተጫዋቹ ዝውውር የሚገኘው ገንዘብ መልሶ ሌላ ተጫዋች ለመግዛት የሚውል ከሆነ ያንን ተጫዋች የሚተካው ሌላ ትልቅ ተጫዋች ከሆነ የደሞዝ ወጪ እንዴት ብሎ ይቀነሳል የሚለው ግን የብዙዎች ጥያቄ ነው። 24 ዓመቱ ብራዚላዊ 2019 ላይ ነው አርሰናልን የተቀላቀለው 225 ጨዋታዎችን በሁሉም የውድድር አይነቶች ለአርሰናል አድርገዋል 51 ጎሎችን አስቆጥረዋል ከአርሰናል ጋር ያለው ኮንትራት ደግሞ 2027 ላይ ይጠናቀቃል እውነት አርሰናል ይህንን ማርቲኔል የተባለውን ተጫዋቹን በዚህ ክረምት ያጣሉ ወይ ካጣውስ ልክ ነው ወይ ጥያቄያችን ነው አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ጊዜያችን እንግዲህ አሁንም አሪፍ ሆኖ ይቀጥላል። በዝውውሩ ጉዳይ አሪፍ አሪፍ መረጃዎችን በየሰዓቱ በዚህ ሸገር ስፖርት ዊዝ አበበ ግደ በተሰኘው የዩትብ ቻናላችን ላይ ወደ እናንተ ይዘን እንቀርባለን። ሰላም ለናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።